ባይኔ በምረቱ ያየሁትን የማቤት የምስክሬን እምላችሁ። ለምን ሰው ይጭነህ መጣ ብሎ መኪናውን መኪናው ውስጥ ማለት ነው። የቤተክርስቲያኑ አንድ እንትነኝ የሚል ሰው ፎጣ የለበሰ ፂሙን ያሳደግ አንድ አጠር ወፍረር ያለ ልጅ ሹፌሩን ሲጎትተው የመስታወቱ ይህን እንደዚህ ነው የሰነጠቀው። የሚገርማችሁ ከኋላ የምትወት አብዛኛው መኪና ያለ አግባብ የሆነ እየሰበሰብ ስድስት ከምሳ እስከነምሰው እያሉ ሌላው ደግሞ መናገር የምፈልገው በሁለት በተፈጠረው ነገር ከዚህ የበዛ ሳምንትም የተፈጠረው ነገር በጣም ህዝበ ክርስቲያን በስውሯ ማርያም ዙሪያ ያለው ውሸቱ እንደቀጠለ ነው። አንዴ ሰምተኑ ዘማሪ ዳዊት የሚባል እውነት ቲክቶክ፣ አሁን እሱ እውነት ለመናገር ክርስቲያኖች የምትረዱት ጉዞ ለምን አላዘጋጅም ሲቀጥል፣ እውነታው እሱ መቤቴም ብሎ ይምላል። ሰላም ጤና ይስጥልኝ፣ እንዴት አመሻችሁ? በድጋሚ በሌላ ቪዲዮ ተመልሼ መጥቻለሁኝ። በተለይ ደግሞ ከስውሯ ማርያም ጋር ሙሉ ሙሉ የሚባል ሁኔታ ላይ የስውሯ ማርያም ጉዳይ ነው። የዛ አካባቢ ያሉ አስተዳደር አካላት ትናንትና እንደሰማችሁት መግለጫው ላይ ሲያስተባብሉ ነበር። ነገር ግን ከመኪና አስወርደዋቸው፣ ብር ሲቀብሯቸው እና ብር ሲያስጨምሯቸው ተቀርጾ መቶልኛል። እሱን እንመለከተዋል። ከዛ በተጨማሪ ትናንትና ወይ ደግሞ ምንድን ነው የሚባለው እሁድ ዕለት ደርሶ የመጣ አንድ አካል በነበረው ጉዞ ላይ የገጠመውን መከራና የገጠመውን ክልከላ ጭምር ራሱ ተናግሯል። ጉዞ አዘጋጅ አደለም፣ እንደ ማንኛውም ተጓዥ ሄደው የመጣ ሰው ነው። ታዲያ ሌላኛው ላይ ሌላ መግለጫ ወጥቷል። እሱንም የምንመለከተው ነው የሚሆነው። ወንድማችን ዘካሪያስ አስኪሮስም ያለውን ቅራኔ ከጉዞ አዘጋጆች ጋር በተገናኘ እያሰማ ይገኛል። ስለዚህ ስለ እሱ በሰፋት እንመለከታለን። ለብዙዎች እንዲደርስ ያደርጉት አባታችን አባ ገብረ ኪራን ግን ስለ ዛሬዋ በዓል ለአንድ ደቂቃ እንዲህ ይበሉ። አቡነ ገብረ መንፈስ ቅዱስ ወደ ዝቋላ ሲሄዱ ሶስት ሽማግሌ ሰዎች አገኙ። በእግዚአብሔር ዘናል ጥቂት አዝለሸኝ፣ ደክሞናል አሉ። እሺ ብሎ አንዱ ሽማግሌ ተሸክመው ሲሄዱ፣ እሳቸው ሽማግሌ ሆይ ደክሞኛል ብለህ ስለማታውቅ ደክሞ አለ እዚህ ይበቃል አሉ። የት ታውቀኛለህ አሉ። አቡነ ገብረ መንፈስ ቅዱስን እዘለኝ ያለው ሽማግሌ ደክሞ አለዚህ ይበቃል አሉ። ሂድና ጓደኞችን አምጣቸው አመጡ። ሶስቱም መጡ። ሶስቱ ሁለቱንም አመጡ። አምጥቶ ሲጨርስ እናንተ ሽማግሌዎች ከየት መጣችሁ? ማዛችሁ ልብን ይመስጣል። በአንድነት በሶስትነት ተገለጡለት ለካ ስላሴ ናቸው። ሽማግሌ መስለው የተገለጡለት ማለት የተገለጡላቸው። ስለዚህ አብ ምን ይላል? ደራሲው ስለዚህ ምን አለ? አብ በዘባኑ ወልድ በዘባኑ መንፈስ ቅዱስ በዘባኑ ዘሐዘል ወበኪዳኑ ብሎ ይናገራል ተመልከቱ አብ ወልድ መንፈስ ቅዱስን ለማዘል የበቃ ማን አቡነ ገብረ መንፈስ ቅዱስ እግዚአብሔር በሽማግሌ አምሳል የተገለጥላቸው ሰው እኮ እግዚአብሔር የሚገለጥልኝ የሚመስለው እንዲሁ የሆነ ንጉስ መስሎ እያንፀባረቀ ነው እግዚአብሔር ነዳይ መስሎ ይመጣል እግዚአብሔር ሽማግሌ መስሎ ይመጣል እንግዲህ የአባታችን አቡነ ገብረ መንፈስ ቅዱስ ቡራኪያቸው በረከታቸው አትለየን። አባታችንን ቃል ያሰማልን። ወደ ወንድማችን ዘካሪ ስኪሮስ ከጉዞ ማህበራት ጋር ተገናኘ የተሰማውን ስሜት እንዲህ ይላል። ወወልድ ወመንፈስ ቅዱስ አሐዱ አምላክ እንደምን ዋላችሁ? የእግዚአብሔር ስም የተመሰገነ ይሁን። እንግዲህ ስውሯ ማርያም ገዳም ጋር በተያያዘ መልኩ ስለ መንፈሳዊ ጉዞዎች እንግዲህ አንዳንድ ንግግሮች እየመጡ ነው። እንደ ይሄ ንግግር መምጣቱ በጣም ደስ ብሎኛል። ምክንያቱም መንፈሳዊ ጉዞ የሚያዘጋጁ ሰዎች አንደኛ ማንነታቸውን ሁሉ ማናቀ ሰዎች በየቦታው ማስታወቂያ ተለጥፎ የሆነ ስልክ ቁጥርና የገዳሙ ስም ብቻ ይለጠፋል። ማን ያዘጋጀው ቄስ ያዘጋጀው ሼህ ያዘጋጀው ፓስተር ያዘጋጀው ሴት አዘጋጀው ወንድ ያዘጋጀው የሚያምን ያዘጋጀው የማያምንም የሚያዘጋጀው የማይታወቅ ተለጥፎ ያን ስልክ ደውለን እንሄዳለን። እዛ መኪናው ላይ ምን ክህደት ይሰጥ እውነተኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ይሰጥ አይሰጥ የምናውቀው ነገር የለም። እና ያ መስተካከል እንዳለበት እየጠቆሙም ይመስለኛል። እዛ ስውሯ ማርያም ላይ ያሉ የአስተዳደር ሰራተኞች ወደኛ ጉዞ ሲዘጋጅ በገዳሙ በስተቀር ወይም ደግሞ በጠቀሷት ልጅ ሴት ልጅ አማካኝነት በስተቀር ወደ ጉዞ ማዘጋጀት አይቻልም ያሉት ከዛ አንጻር ይመስለኛል። እኔ እንግዲህ እግዚአብሔር ፈቅዶ በጣም ብዙ ገዳማትን በተለይ ዘጠናዎቹ መጨረሻ ጀምሮ በደብረ ኃይል ቅዱስ ራጉኤል ቤተክርስቲያን ቀጸበራን ሰንበት ትምህርት ቤት በኩል ለአገልግሎት ብዙ ገዳማት ሄደናል። በጣም ብዙ እና በዛው ልክ ብዙ ችግሮችን አይተናል። አንዳንዴም እየተጋበዝንም በግልም ለማገልገል ስንሄድ ብዙ ብዙ ብዙ ነገሮች ታዝበናል፣ አይተናል። እስከ ክህደት ትምህርት ሁሉ ሲሰጥ ሁሉ ገጥሞናል። እዚያው መኪና ላይ ሌላው ደግሞ በጣም የሚያሳዝነኝ ነገር በጨረታ አሳቦ አሁን አንዳንድ አዘጋጆች መንፈሳዊ ጉዞ አዘጋጆች ጨረታን ከልክለዋል፣ ስድድ ብለዋል። አንተ ታታቀኝም እኔ ምን የመሰልኩ ሀብታም ነኝ፣ አንተንም እገዛ አለሁ ከፈለክ ያለ ሰው ሰምቻለሁ። እኔ መንፈሳዊ ጉዞ ተዘጋጅቶ ማለት እንዲህ ሽምቅቅ እንዳልኩ እና እንደዛ እንደዛ አለ። ከዛ አንጻር ይመስለኛል እነዛ ሰዎች። በሌላ መልኩ ግን በደፈናው እንደዚህ ወደ እኛ ገዳማ ስትመጡ እኛ ወዳንልበት ወይም ደግሞ የገዳምን ስም እየጠቀሱ ወደዚህ ገዳም ስትመጡ ከእኛ ውጭ ገዳምን ጉዞ ያዘጋጀ ሰው አይመጣም ብሎ ማለትም እጅግ በጣም ነውርም ነው። ምክንያቱም በጣም ስርዓት ያላቸው መንፈሳዊ ማህበራት አሉ፣ መንፈሳዊ ጉዞ አዘጋጆች አሉ። የእነሱንም ልብ ነው የምናሳዝነው። ዝም ብሎ እንደ በሞኖፖል የሆነን ጉዞ የሆነን ገዳማት ጉዞ ለሆነ ሰው አካል ወይ ለሆነች ልጅ ወይ ለሆነ ልጅ ሰጥቶ መቀመጥም አግባብም አይደለም። ይህ ከመንፈሳዊ አንፃር ትንሽ ይጎዳን ይችላል። ሌላው ወደ ገዳማ ስንሄድ እንግዲህ በተሻለ መጠን በነገራችን ላይ መንፈሳዊ ነገር እንደሚሰጥ ሁሉ መቀማትም አለ። ያለን የሰጠውን አጥብቀ ጠብቅ፣ መቅረዝ ከአንተ የወሰዳ ነው አይደለም። አንድ ገዳማትን ባርኩ የሰጠን ኢየሱስ ክርስቶስ አምላካችን መናየታቸው ኢየሱስ ክርስቶስ ነው። የማቴዎስ ወንጌል ምዕራፍ አራት ላይ እንደምናነበው ኢየሱስ ክርስቶስ ወደ ገዳመ ኮሮንቶስ ሄዶ ጾሞ ጸልዮበት ጸልዮ ከእንደገና እርኩሳት መናፍስትን ድል አድርጎ ገዳማትን ለእኛ ባርኮሳት ትሆናል። ከእኔ ተማሩ ብሏል ኢየሱስ ክርስቶስ። ከእሱ ከምንማረው ነገር አንዱ ወደ ገዳማት ሂዶ መጸለይን ነው። እና በተሻለ መጠን ወደ ገዳማት ስንሄድ አስቸጋሪ ተጓዦች መሆን የለብንም። በጣም አስቸጋሪ ተጓዦችም አሉ በጣም እነዛ። ደግሞ አጓጓዦች ወይም ጉዞ አዘጋጆችም ደግሞ ይለማመጧቸዋል። እነዚህ ሰዎች በአይኔ በብረቱ ያየሁትን ነው የምነግራችሁ፣ በአይኔ በብረቱ አሁን አሜሪካ ያለ በጣም ሊቅ የሆነ መምህር አለ። እሱ ቁሞ ሲያስተምር የሆነ ጊዜ ላይ እኔ አሁን አስቸጋሪ ነው እየጠጡ ምን እያሉ በቃ ሲያስቸግሩ ነው፣ እንደውም አላስፈላጊ ቃላት ሁሉ ሲናገሩ ነበረ እና እግዚአብሔርም አሁን ጥቆማ እየሰጠ ነው። መንፈሳዊ ጉዞዎቻችንን እናስተካክል፣ አለበለዚያ ይወሰድብናል። ምን ዛቤ ችግር የለበትም፣ ይሰጣል፣ ይነሳል። ስለዚህ ይህን ለማለት ነው። እግዚአብሔር አምላክ መንፈሳዊ ጉዞዎቻችንን ይጠብቅልን። ተግታችሁ መንፈሳዊ ጉዞ የምታዘጋጁ ሰዎችም እግዚአብሔር ይጠብቃችሁ። ሰላማችሁ ብዝት ይበልልን። ደህና ሁኑልን። እናመሰግናለን። ወንድማችን ዘካርያስ ኪሮስን እስቲ ከወቅታዊ ጉዳዮች ጋር በተያያዘ ምንድነው በማስረጃ እያስደገፍን እናገር። መጀመሪያ ግን የወንድማችን ዳግ እንመልከት። በስውሯ ማርያም ቤተክርስቲያን ላይ ማንም ስለ ቅድስት ቤተክርስቲያኒቱ ያነሳ የለም፣ ማንም ደግሞ ስለ ካህናት አባቶች የተናገረ የለም። እኛ እየተናገርን የነበረው ስለ አንዲት ግለሰብ ነው። የተናገርንበትን ምክንያት በዓይናችን ስላየን ነው። ወጣቱ እንዴት እንደምታንገላታ በሌላ የጉዞ መኪና ከሩቅ ሀገር ድረስ የመጡ ምእመናንን አገቡን ብላ ስከለክል ስታስከለክል በዓይናችን ስላየን ነው። አዲስ አባ አዲስ አበባ ነው፣ በጣም ቅርብ ነው። ከበደሌ ከጅማ ድረስ የስውሯ ማርያምን ፈውስ ፈልጉ የመጡ ምእመኖች ገቡም ተብሎ ብር ከፍሎ እንደገቡ በአይናችን አይተናል። እሷ ጋር የምትመላለሱ ከሆነ ከጀርባዋ ፒፕስ ያደረጉ ወጠምሾች አሉ። ብር እየተከፈላቸው ምእመኑን የሚደበድቡ ምእመኑን የሚዘርፉ ምእመኑን የሚያስጨንቁ ወጠምሻ ፒፕስ የለበሱ አሉ። ለዚህ ነው ሶሻል ሚዲያ ላይ ወጥተን እንደዚህ የምንናገረው። ያየነውን ነገር እንናገራለን። ሌባ ሌባ ማለት ኃጢያት አይደለም። የስውሯ ማርያም አስተዳዳሪ ይኸው መጣለች፣ እንስማት እስኪ። እንግዲህ በጣም አዝነናል። እኔ ሚዲያ ላይ አልወጣም አልታይም ስል እንደ ሽንፈት ተመስሎ ብዙ ወቀ ሰዎች ሲደርሱ ሰምተናል። ለተነገረው ነገር ሁሉ ቤተክርስቲያን መልስ ስለማሰጥ ነው። ያው እንዳያችሁት የገዳሙ ጉዞ ትክክል አይደለም፣ የገዳሙ አይደለም የግለሰብ ነው ለሚባለው አባቶችን መልስ ሰጥቷል። ይህ ጉዞ የገዳሙ ጉዞ ነው። ሁለት ደግሞ ህዝበ ምእመናን እባካችሁ፣ ምክንያቱም ሰው አጋንንት አጋንንት ሰው ላይ አድሮ ብዙ ስራ ስለሚሰራ ሰው ሲናገር መርምሩ፣ አትቸኩሉ አባቶች ተረዱ። ምክንያቱም አንድ ሰው ከቤተ ክርስቲያን በላይ ሊሆን አይችልም። አባቶች አሉ ገዳሙ ላይ በጾም በጸሎት ረጅም ጊዜ የሚያሳልፉ ስውራ ማርያም ገዳም። እንግዲህ እንደምታውቁ ከመቶ ያ በላይ ስውራን አባቶች ያሉበት ብዙ ምእመን የሚድንበት ሰዓት በነበረ ሰዓት ልክ ብዙ ህጻናት። የሚገርመው የምታወሪው እውነት ቢሆን ደስተኞች ነበርን፣ እንሰማሽ ነበር። ከአወራሹ መሀል አንድም እውነት የለው። ምክንያቱም የምታዘጋጀው ጉዞ የግል ጥቅምሽና ለራስሽ የምትተዳደርበት እንጂ ቤተ ክርስቲያን ስውሯ ማርያም የምትጠቀምበት አይደለም። እስከዛሬ ብዙሃን ሲሄዱ ለቤተ ክርስቲያኗ ገቢ ቢገባ ያቺ ቤተክርስቲያን ምን ያህል በት ተጠቀመሽ ነበረ። አባቶችን እንዲህ አድርጉ እንዲህ አድርግ እያልሽ የምታመናጭቅ ሌሎችን በካልሲና ባዷችሁን እግራችሁን ሂዱ እያልሽ እያስወለቅሽ አንቺ ግን በጫማ አውደ ምረት ላይ በቃል ስም ትወጪ። አንቺ ማለሽ የቤተ ክርስቲያኗ ድምጽ አንቺ ልትሆኛች። ምክንያቱም ስውሯ ማርያም አባቶች እስካሏት ድረስ እሳ እነሱ እራሳቸው ይጋፈጡ። ከመጣሽ ማርያም ታምጣሽ፣ ላይፍ ላይ ይጠብቅሻለን። ምዕመኑ የደረሰበትን ችግር ይናገራል፣ አንቺም ትመልሻለሽ። ስለዚህ ይሄ ሰይጣን ያወራል የምትዩ ሰይጣን በሰዎች ላይ አድሮ የምትዩ የራስሽን ሰይጣን አላቂ መብርሃን የተመሰገነች ትሁን እግዚአብሔር ይመስገን የክርስቶስ አማኞች ነን እውነት እውነቱን እንናገራለን ሰው እየታፈነ የመኪና ስፖኪዮ እየተመታ እየተቆረጠባቸው መስታወታቸው እየተሰበረ ሰው እየሞተ የምታስከብር ቤተ ክርስቲያን የለች ነው ስለዚህ እውነት ካለሽ ላይቭ ነይ የተጎዱት ሁሉ ሲናገሩ የዛ ላይ መልስ ስጭ እንጠብቅሻለን ነይ በነገራችን ላይ ምዕመናን ቅሬታ ሲያሰማ አረ ችግር እየገጠመን ነው እየተደበደብን ነው ብሎ ቅሬታ ሲያሰማ ይሄ ሀሳብ የአጋንንት ነው ብሎ ማለት ችግር እንዳለ አንድ ማሳያ ነው። ነገራችን ላይ ሁሉን ነገር አጋንንት ጋር ማገናኘት ተገቢ ስላልሆነ እስኪ መንገድ ላይ የነበሩ ሰዎች እንስማ። እሺ፣ ሰላም ናችሁ? እንዴት ናችሁ? ሰላማችሁ ብዝት ይበል። እንደምታዩት ስውሯ ማርያም መጥተን ነው ዛሬ። የሚገርማችሁ ከኋላ የምታዩት አብዛኛው መኪና ያለ አግባብ የሆነ እየሰበሰበ ስድስት ከሀምሳ እስከነምሳው እያሉ እየሰበሰቡ ነው ያሉት። ያለ አግባብ ብልጽግና ነው። ሃይማኖታዊም አይደለም ሃይማኖታዊ ያልሆነ ነገር ነው። አይፈቅደውም። እና አብዛኛው ሰው እንደምታውቁት ግርግር የለም እና አላስፈላጊ የሆነ ነገር እንዲሁ ስለማንፈቅተኛ ኦርቶዶክስ ተዋህዶች የሚመለከተው አካል ወደዚህ አካባቢ ወደ ተለያየ ጉዞ የሚል ከላይ ጋይድ የሚያደርጋቸው አካል ያስፈልጋል። ገንዘብ አግባብ ነው እየተበላ ያለው። እንወዳቸዋለን። ኦርቶዶክስ የሆናችሁ ሼር አድርጉት። እናመሰግናለን። በባለፈው መጀመሪያ ላይ ያቀረብኩላቸው ቪዲዮ አይታችሁ ከሆናችሁ ህጻን ልጅ፣ ወጣት ልጅ መጀመሪያ ብር ይነገራል። ብሩ ከተነገረ በኋላና ጉዞ ከከፈለ በኋላና ጉዞ ከተጀመረ በኋላ መሀል ላይ ጨምሯል ይባላል። አስቁሞ ብር ጨምሯል ይባልና ብር ይቀፋሏል። አሁን እያደረጓሉት እንደሱ። አሁን ከተማ ውስጥ አይደለም ከከተማ ወጥቷል። ከዛ ከተማ ከወጡ በኋላ ያቆሙና ማካው እንዳለ ያቆሙትና ብር ጨምሯል አምጡ ነው ይባሉት። ስለዚህ ይሄ መንፈሳዊ አገልግሎት ነው ወይ? አካሄዱ መንፈሳዊ ነው ወይ? ጥያቄ ምልክት ነው። እስቲ ትናንትና ያልኳቸው ይሄ የቤተሰብ አድርገኝ ያልኳቸው ሰውዬ ይመስለኛል፣ የጉዞ ማህበሩም ጭምር እዛ የሚያገለግል ወይ ሳላይ ሲያገለግል አይተናዋን እና አቅም የሚሉ ሰዎች ስለመጡ ቤተ መቅደስ ሲገባ ሲያገለግል አይቸዋል። አቅም የሚል ሰዎች ስለበዙ እስቲ ይሄን ሰው እንስማ፣ የእሷ ተከታይ ይመስለኛል። ሌላው ደግሞ መናገር የምፈልገው በሁለት በተፈጠረው ነገር ከዚህ የበዛ ሳምንትም የተፈጠረው ነገር በጣም ህዝበ ክርስቲያን በጣም ከልብ ከልብ ከልብ ይቅርታ እንጠይቃለን። በደንብ ከልብ በመቤታችን ስም ይቅርታ እንጠይቃለን። ምክንያቱም ሰው እንዳያችሁት መግቢያ መውጫ የለም። እኛ እንኳን አይደለም እናንተን ለማስተናገድ አውደም ረ ደርሰን እቃ ቤት ለመግባት የነበረ ፈተና እኛና እግዚአብሔር እናውቃለን። በጣም ሰው ካቅም በላይ ስለነበረ መተላለፊያ የለንም፣ መተላለፊያ አላገኘንም። ስለዚህ ለተፈጠረው ነገር በጣም በጣም ይቅርታ እንጠይቃለን ከዚህ በኋላ ምክንያቱም የዛ ለት አሁን ብዙ ሰው አልተስተናገደም። በምግብም በምንም ሳናስተናግዳችሁ ነው ሄዳችሁት። ምክንያቱም ሰው ካቀን በላይ ስለነበረ አዳራሹ ጋ እንደሆነም መነጋገር መደማመጥ መሰማማትም አልቻልንምና ከዚህ በኋላ ስትመጡ ህዝበ ክርስቲያን የምነግራችሁ በጉዞ የምትመጡ በተለይ ስትመጡ እንደደረሳችሁ እሁድ እሁድ በተለይ እሁድ እሁድ ካቅም በላይ ሰው ይሆናል። ካቅም በላይ ስለዚህ እንደደረሳችሁ ተሳልማችሁ ሰንበት ነው፣ ጸበልና ጥምቃለን በጠዋት ጀምረን ጀመረን ከዛ በኋላ ጸሎታችሁን ያደርጋችሁ ሰላም ለኪ ደግማችሁ አባቶች በጋራ ኪዳን ያደርሳሉ። ኪዳኑን ተካፍላችሁ ጸሎት አጸለያችሁ እምነት ካገኛችሁ አገኛችሁ ይዛችሁ ትሄዳላችሁ። ካላገኛችሁ ግን ደጇን መርገጥ በራሱ መድኃኒት ነው። ደጇን በራሱ መርገጡ ለእኛ መድኃኒት ስለሆነ ደጇን ረግጠን ላላስምረው ደጅን ያስረግጠ ነው የሚለው የገዳሙ ቃል ኪዳን። ስለዚህ ይህ ሁሉ ቃል ኪዳን ያለበት ቦታ ነው እና ስትደርሱ፣ ይሄ አላገኘንም፣ ይሄ አላገኘንም የግል ነገር አታደርጉት። በቃ ይሄ የቤተ ክርስቲያን ጉዳይ ነው። እምነቱ ከገበሬዎች ተሰብስቦ ስለሚሰጥ ሊያልቅ ይችላል ምክንያቱም እነሱ አስራት በኩራታቸውን ካላስገቡ ከየትም አናመጣም እኛ፣ ይላልቅ ይችላል። ስለዚህ ያ ነገር ስላለ ካገኛችሁ አገኛችሁ፣ ካላገኛችሁ ግን በረከታችሁ እንደ ተሰጠ ተሳልማችሁ እመቤታችን ለድጋሚ ለደጅ ሻብቂኝ ብላችሁ መሄድ ትችላላችሁ። ከዛ ደግሞ ባለፈ ህሮብ ህሮብ ነው። ህሮብ ህሮብ ገዳሙ ጉዞ ያዘጋጃል። ስለዚህ ህሮብ ሮብ መታችሁ ጠዋት ትመጣላችሁ። ጸበል ትጠመቃላችሁ የምትፈልጉት እምነቱንም ተወስዱና ከዛ በኋላ ደግሞ ቅዳሴ ያስቀድሳችሁ መንፈሳችሁ ተረጋግቶ ቀስ ብላችሁ ትሄዳላችሁ። ተረጋግታችሁ ማለት ነው፣ መንፈሳችሁ ከእግዚአብሔር ጋር እንዲሆን ሮብ ሮብ መታችሁ እንድትባረኩ። በተለይ እሁድ፣ ቅዳሜ ትንሽ ወከባ ቀን ስለሚሆን ሮብ ሮብ መታችሁ ደግሞ በተሻለ አቅም ቅዳሴ ያስቀድሳችሁ፣ ጾም ስለሆነ ጾማችሁ እመቤታችንን አመስግናችሁ እናንተም ተባርካችሁ ትሄዳላችሁና ስለዚህ ያን በዛ መልኩ አድርጉ። ሁል ጊዜም ጉዞ ባለ ሰዓት። ምግብ ሳትበሉ አትሄዱ። በቃ በተሻለ አቅም የበረከት ዳቤ ስለሆነ ቀምሳችሁ ትሄዳላችሁ። ስለዚህ እንደ ግል ነገር አታደርጉትና ምግብ አልበላንም ይሄ ምናምን አትበሉ። ገዳሙ ስለሚያዘጋጀው ገዳሙ ላይ ያለውን ነገር በረከት እንኳን ይዛችሁ ከሄዳችሁ ያ መሪያየት ነውና፣ እግዚአብሔር ከሁላችሁም ጋር ይሁን። ሁላችሁ መታችሁ እንድትባረኩ አምላኩ ላይ ታምላክ። በአማላጅነቷ አትለየን። የእግዚአብሔር አምላክ ቸርነቱ አይለየን። አመሰግናለሁ። አሁን እንደሰማችሁት ማዕዱ የሚዘጋጀው የገዳሙ ስለሆነ በቃ ባትቀምሱም ችግር የለውም ይላሉ። ደግሞ ቅድም እንዳያቸው ደግሞ ምግብ ጨምሮ ብሎ ደግሞ ትራንስፖርት ላይ ደግሞ ያስጨምራሉ። የምግብ ጨምሮ ስለሆነ ብር ክፈሉ እየተባሉ ጭማሪ ይከፍላሉ። ገዳሙ ሲመጡ ደግሞ ምግብ ሲያጡና ሳይበሉ ሲቀሩ ደግሞ በቃ በረከት ነው ይባላሉ። እንዲህ አይነት ጨዋታ ነው። እየተያዛሉ መንገድ ላይ አስቆሞ ብር ይቀበሏቸዋል። የምግብ ጨምሮ ተብለው የትራንስፖርት ጨምሮ ተብሎ ይቀበሏቸዋል። ገዳሙ መጥተው እዛ ሁሉ ሰው መገስማቸው ምግብ የለ ይባሉ ነው ይባረራሉ። ከዛ ኋላ ሲባል አይ በቃ በረከት ነው በቃ ቦታ ላይ ሱልጣ ራሱ በረከት ነው ይላሉ። እንዲህ አይነት ጨዋታ የተያያዘው እስኪ ወንድማችን ዳዊት ገልምጣ በስውሯ ማርያም ዙሪያ ያለው ውሸቱ እንደቀጠለ ነው አንዴ ሰምተኑ እንመለስ። ዘማሪ ዳዊት የሚባል እውነት ቲክቶክ አሁን እሱ እውነት ለመናገር ክርስቲያኖች የምትረዱት ጉዞ ለምን አላዘጋጅም? ሲቀጥል እውነታው እሱ መቤቴን ብሎ ይምላል። እ እኔ ክህነትም ካለው እሺ አክብሮ ስርዓተ ቤተክርስቲያናችን ቤተክርስቲያናችን አክብሮ ትላለች። ውሸት እኔ ጉዞ አዘጋጅ አይደለሁም። አግኝቶኝ አያውቅም ስውሯ ማርያም ነው የምላቸው፣ እመቤቴን ከእነሱ አግኝቶኝ እዚህ ገዳም እንዳትመጣ ብሎ የከለከለኝ አንድም ሰው የለም። ሲቀጥል ደግሞ አሁን አንተ የመጣበት አጀንዳ ገብቶኛል። ዘማሪ ዳዊት ከተባለ እንደዚህ ስሙ ይጠፋል ምናምን ብለህ ነው። እኔ ምድራዊ ስሜ ነው ዳዊት የሚለው ምድራዊ ስሜ ነው። የሚጠፋ ስሜ የለኝ እኔ ክርስቶስ ዋጋ ከፍሎልኛል፣ በቀይ ቀለም በደም ዋጋ ከፍሎልኛል። ስለዚህ የምታጠፈው ስም የለኝም። የበለጠውን እባክህን ተወው፣ ወደ ቤተክርስቲያን ተመለስ። ስውሯ በውሸት አትገለገልም። ላይቭ ላይኑና ደግሞ በደንብ በደንብ እስኪ ላይቭ ላይ ኑና መልሱልን። ይህ ቪዲዮ እንዳያችሁ ስልክ 0924828527 ደውሉና ውሸት ከሆነ አዋሩ፣ ኑና መግለጫ ስጡ። እስኪ እናንተ አሁን እንደዚህ ቲክቶክ አውታችሁ ውሸት ነው የምትሉ ሰዎች፣ በነገራችን እባካችሁ በቃ ስርቆት ይብቃ፣ በቤተ ክርስቲያን አይነገድ። እኔ ደግሞ ዘበት ነው የማልተዋችሁ ማርያምን ነው የምላችሁ። ዘበት እዛ እመጣለሁ በየሳምንቱ ሁሌ እየመጣሁ ነው፣ የቀረሁበት ቀን የለም። እኔ ከስውሩ አደጅ ሁሌ ማለት ነው። እና እባካችሁ እረፉ። የሆነ ህዝቡንም ግራ አታጋቡት ከኛ ጋር ኑና ተወያዩ ይሄው ላይቭ ላይ ውሸት ከሆነ ኑና ንገሩን ኑና ይሄ ነገር ውሸት ነው ብላችሁ አውግዙ እናንተም ላይፍ ከፍታችሁ ጥሩን እንምጣ እንኳን እሱ ተርፎ አይደለም ይሄው ከገዳሙ ደውሉልን ምንድነው እንደ ዱርዬ በላይቭ የምንነጋገረው እኛ ዱርዬ ነን እንደ አገልጋዮች ነና ደውሉልኝ ይሄው ስልክ አስቀምጬላችኋል ደውሉልኝና ዳዊት ውሸት ነው ተው በሉ አይደለም ሚዲያ ላይ መታችሁ ይሄ ምስኪኑን ህዝብ ለማሳመን አትጣሩ ማርያም ነው እምላችሁ እረፉ በእግዚአብሔር በእመቤቴ ይሄ መጨረሻ የመልእክት ነው። ሲጀመር ቀጣይ አልሰራባችሁም፣ እንደዚህ ቪዲዮ አልሰራም። ምክንያቱም በቃ አንድ የኢትዮጵያ ህዝብ ስራችሁን አውቋል፣ በቃ ይጠነቀቃል። ቀስ በቀስ ራሱን ያውቃል ህዝቡ በቃ ስለዚህ፣ ግልጽ ግልጹ መነጋገር ነው። እስቲ አንድ ሰው እዛ ሄዶ እየገጠመውን እውነታ ደግሞ ሰፋ አድርጎ ያፍረጠው። ሰላም፣ ሰላም፣ ጤና ይስጥልኝ። እንደምን አላችሁ በያላችሁበት? ሰላማችሁ በዝቲ በሊ ድንግል ማርያም። ወዳጆች ምግባችን ሚያንተናችን ልጆች እንዴት ናችሁ? ያው ቅዳሜ ና ወደ እንደነገርኳችሁ ስውሯ ማርያም ነበርኩኝ እና ለጥንቃቄ እንዲሆንና እኔ ሰው የሚነግረኝ ባለመኖሩ የገጠመኝን ነገር እናንተ እንዳይገጥማችሁ ከዚሁ ራሳችሁን መሄድ ግዴታ ነው። ቦታው ላይ በቃ ሄዳችሁ መሳለን ግዴታ ነው። እጅግ እጅግ እጅግ በጣም ደስ ይላል። ቦታው በጣም የሚገርም መንፈስ ያለበት ቦታ ነው። በጣም ደስ ይላል። እንዳትቀሩ፣ ይሄ ቃሌ ነው። እኔም አልቀርም እሄዳለሁ፣ ደግሜ ብያለሁ ከመድኃኔዓለም ጋር እና ግን እዛ ቦታ ስትሄዱ በረከታችሁን ሊነጥቃችሁ የሚፈልግ ተናግሮ አናጋሪ በጣም ብዙ ሰው ነው ያለው፣ በጣም ብዙ ሰው። እጅግ በጣም መጠንቀቅ አለባችሁ፣ ከአስተናባሪዎቹ ጀምሮ። ቤተክርስቲያን ላይ ሁለት ሰው ነው የሚናገረው፣ አንድ መንፈስ ይናገራል፣ አንድ ደግሞ ኖርማል የቤተ ክርስቲያኑ ነገር ይነገራል እና እዛ ጋር የምትከለከሉት ነገር ብዛቱን አጠይቁኝ በጣም ነው ኮንፊውዝድ የምትሆኑት በቃ ምንም ነገር አንዱ መጥቶ እንደዚህ አታርግ ይልሃል እንደዚህ አታርግ ይልሃል ምንድን ለምን ስትለው አይነግርህም መልስ የለውም ለምሳሌ ኔ አሁን ጧፍ ሲበራ ስልክ ስቀርጽ አትቅረጽ አለኝ ለምን አልኩት ለምንድን ማልቀርጹ አልኩት አይ አትቅረጹ ተብሏል እኮ ለምን ምክንያትህ ምንድን ነው በቃ አይነግርህም አላቅም ካላወቅ ሂድ አልኩት እና ይህን ነገር ማለት እንትን ላይሆን ይችላል፣ ጥሩ ላይሆን ይችላል። ግን እንደ እንትን ደግሞ ማወቅ ያለብህ ለምን ተከለከለ። ለምሳሌ አሁን የምነግራችሁ ነገር ጫማ አታርጉ ይባላል። የትም ቢገዳም ጫማ አይደረግም ሲገባ። ያው እንደምታውቁት ጫማን ግን በፌስል የሚሆን በሻንጣ ይዘህ የተፈለክበት አትከለከልም፣ ይዘህ ትገባለህ የፈለክበት ድረስ። እዚህ ጋር ግን ጫማ እንዳታደርግ ትባላለህ። ውስጥ ቤተግቢ ውስጥ ይዘህ መግባት አችልም በሻንጣም ቢሆን በፌስታልም ቢሆን በምንም መንገድ ይዘ መግባታችን ትባላለ። ከዛ ዛ ጋር ታስቀምጣለ በር ላይ። በቀደም እንደነገርኳችሁ አራት ውድለታ አራት ኪሎ ሜትር ሙሉ ታታ መኪና ነበረ። ቅዳሜ የገባውን አድርስ ሄደውን ተቡት ያለው ህዝብ ህዝብ። በጣም ጠባብ ቦታ ነች፣ ግን ያለው ህዝብ ህዝብ እንዳይመስላችሁ። ያ ሁላ ሰው ቤተክርስቲያኑ መሳለም ስለሚፈልግ ጫማ ያስቀምጣል። ተመልሰ ስመጣ አታገኘውም ጫማ ነው። በዛ ላይ የጉዞ መኪና ጥሎህ ሊሄድ ይችላል። ጫማ ስትፈልግ ሶ ምንድን ነው ማድረግ ያለብህ? መጀመሪያ ሳትሄድ በፊት የሆነ ቦታ አስቀምጠህ በእግር ሂድ። ይህንን ነው የምነግርህ። ለምን ጫማ ውስጥ አይገባም? በሻንጣ አይነግርህም። አይቻልም ነው የሚልህ። ጧፍ ለምሳሌ ጧፍ ገዝተህ አንዱን እዚህ እሰጣለሁ፣ አንዱን እዚያ እሰጣለሁ ብላ ይዘህ ይመጣል። ያው እንትላት ይችላል ከገባ ይወጣም ብሎ ይከራከረሃል። ለምን ስትለው አይነግርህም። ግራ ነው የሚገባችሁ። በቃ የት ነው ያለው ምናምን ነገር ኮንፊውዝድ ነው የምትወዱት። እና በቃ ብስጭት ነው የሚያረጉ። በቃ እንድትናገራቸው ነው የሚያረጉ። ሰዎቹ በትግስት አያናግሩህም፣ ይቆጡሃል። በቃ የሆነ ብቻ እነሱ የበላይ ናቸው። ይሄ ከተማ ላይ የሰለቸን አረንጓዴ የፓርኪንግ ልብስ የሚለብሰው ነው የሚያደርጉት። አዛዥ ናቸው፣ ፈላጭ ናቸው እንዴ ቂቤውን ሐምሳ ሐምሳ ብር ነው የሚሸጠው። እሱን ለመግዛት ያለበት ቦታ ላይ በዱላ ይመታል። እጅን ስትሰነዝር በዱላ ይመታዋል። እዛ ጋር ምንድን ሊፈጠር እንደሚችል አስብ። ይሄንን አስባችሁ እንድትሄዱ ነው የምፈልገው። ስትሄዱ በረከታችሁ እንዳትነጠቁ። ቅባ ቅዱስ ለመግዛት ሰላሳ ብር ነው። እሷን ለመግዛት እንትን ስትል እሱን ትቀምሳለህ። ሰው እያየህ ይሰጣል፣ እየለየ በቃ ወይ ምናምን ምናምን ብሎ ይሰጣል። አንተ ዛ ጋር በትፈርጥ ለሊት ሰዓት ሰባት ሰዓት ላይ የተሰለፉ አሉ። ያላገኙ ግን ከኋላ መጥቶ ግን የወሰዱ ሰዎች ነበሩ። እኔ ያው በቃ ቤተክርስቲያን ተሳለም ጸበል ብቻ ነው ነው በኋላ እኔ ነገር ለምን ከነሱ ጋር በጣም ነው የሚረብሻችሁ። በጣም በአይኔ በመረቱ ለምን ሰው ይጭነህ መጣ ብሎ መኪናውን መኪናው ውስጥ ማለት ነው። የቤተ ክርስቲያኑ አንድ እንትነኝ የሚል ሰው ፎጣ የለበሰ ፂሙን ያሳደገ አንድ አጠር ወፍረር ያለ ልጅ ሹፌሩን ሲጎትተው የመስታወቱ ይህን እንደዚህ ነው የሰነጠቀው። ለምን ሰው ይዘ መጣ ይዘት ትመለሳለ ይዛት አትገባም ብሎት ማለት ነው። እና እንደዚህ ነው የሚያደርጓችሁ። ጥንቃቄ አድርጉ። አእምሯችሁን አዘጋጅታችሁ ሂዱ። ላለመጣላት፣ ላለመከራከር ሞክሩ እዛ ቦታ ላይ ለምን፣ የበረከት ቦታ ስለሆነ ሰይጣን በጣም ይፈትናችኋል። እርግጠኛ የምናገረው እንደዛ የሚያደርጉ ሰዎች በመልካም አይምሯቸው አይመስለኝም። መንፈስ ያለባቸው ሊሆኑ ይችላሉ። ጸበል የተቀመጠ ሁላ ያው ጨርሶ ካለቀቀው በስተቀር ውስጡ የሆነ ነገር አለ። ስለዚህ ያህኑም እንደዚህ የሚያናግራቸው ብዬ ነው የማስበው። ግን ከሱ ጋር መጣላት እንደምችሉ አይታወቅም እና እባካችሁ ቦታው ላይ መቅረት የለባችሁም። ክርስቲያን የሆነ ሰው ጠቅላላ ሄዶ ማየት አለበት ቦታውን በጣም ያምራል፣ የትም በትም በቃ በጣም ደስ የሚል ቦታ ነው። ሂዱና እዩት። ግን ውስጣችሁን አሳምናችሁ ክፉ ነገር ላለመናገር፣ ላለማድረግ አድረግ ነው እንጂ የምሄድ ያለባችሁ የሚያሰናክላችሁ የሆነ ነገር እንድታርጉ የሚገፋፋችሁ በጣም ብዙ የሚደብር ነገር አለው። ያንን የሚያደርገው ግን የቤተ ክርስቲያኗ ውስጥ ያሉት የሆነ መፍትሔ ሰጥታል ብዬ አስባለሁ ወደፊት። ለጊዜው ግን ትንሽ አስቸጋሪ ነው ቦታው ጋር ግን እንዳቀሩ በመቤት ስም እጠይቃቸዋለሁ በጣም ደስ የሚል ቦታ ነው። ስለ መረጃው ወንድማችን እናመሰግናለን። እኔ ጭራሽ ቦታ ራሱ ሄዱ ብዬ ከመመክር ሰዎች መካከል አለው። ምክንያቱም በጣም ብዙ ለበረከት ብለን ካሰብን ይኸው ደብረ ሊባኖስ አለ አቡነ ሀብተ ማርያም አለ ግፋዊ ላሊበላ አለ በጣም የጽሞና ቦታ የሆኑ ማህበረ ስላሴ አሉ። መሄድ ከፈለግን ሀሳባችን፣ ህሊናችን ጽሎት አድርገን መምጣት ከፈለግን ፈውስ ከፈለግን እነ ቦታዎች በጣም ብዙ አሉ። ዝቋላ አለ አቦ አለ። ለምን መሄድ አስፈልጉ? ነገር ግን ብዙዎቻችን ግን ተአምር ፈላጊዎች ወሬ ፈላጊዎች ጌታችን እንደተናገረው ዘማውያን ስለሆንን ያንን እንመርጣለን እንጂ ምንም የተለየ ነገር የለውም ቤተክርስቲያናችን እንዲህ አይነት ነገር የላትም ግን ብዙውን ጊዜ እንደዚህ የሆነና ተቸገርን አምላክ ያውቀው በጣም የሚያሳዝነው ነገር እሱ ነው ለማንኛውም የዛሬ ጊዜ ይረብቃ ሰላም እግዚአብሔር ከንም ከእናንተ ጋር ይሁን ቸርቆዩ